ሰላም የሀሚንግ ስፖርት ዝግጅት ተከታታዮች አሁን ላይ የማነሳው ሀሳብ ዳርዊን ኑኔዝን በተመለከተ ይሆናል። ሊቨርፑል ቶትናም ሆትስፐርን አምስት ለአንድ አሸንፎ አራት ጨዋታዎች እየቀሩት ሀያኛውን የፕሪሚየር ሊግ ክብር በፈርስት ዲቪዥን እየተባለ አስራ ስምንት ጊዜ አንስቷል። ፕሪሚየር ሊግ ከተባለ በኋላ ደግሞ በዘመነ ክሎፕ በሀያ ሀያ አሁን ደግሞ በአርነስሎት በሀያ ሀያ አምስት ይህንን አንስቷልና ያንን አስመልክቶ መነሻ በማድረግ ስለ ኑኔዝ የማነሳው ሀሳብ አለኝ። በተምብኔሉም ላይ ትመለከቱታላችሁ። ዲያጎ ፎርላን በማንቸስተር ዩናይትድ እያለ የፕሪሚየር ሊጉን ዋንጫ አሸንፎ የሚታይበት እና ዳርዊን ኔት ደግሞ አሁን ሌላኛው ኦራጋዊ ተጫዋች ይህንን ነገር እንዳሳካ በፕሪሚየር ሊጉ የሚያሳየው የሁለቱ ፎቶ በአንድ ላይ ሆኖ የቀረበው ይህ ምስል አሁን የማነሳውን ነጥብም ስለ ዳር ኑኔዝ እንዳነሳ መነሻ ሆኖኛል በተለይ የሃሚንግ ስፖርት ዝግጅትን የካቲታያ ወይም ደግሞ እንደ አውሮፓያን አቆጣጠር ፌብርዋሪ ቴን ሰቨን ነው የዩቲውብ ቻናሉ የጀመረው ሃሚንግ ስፖርት ኦፊሻል እስካሁን በስፖርተኞች ግለ ታሪክም በወቅታዊ ስፖርታዊ ዝግጅቶችም ያቀረቡ አሉ ከነዛ መሀል ስለ ኑኔዝ በተለይም ደግሞ በአንፊልድ ሮድ ፔጅ ከሊቨርፑል ባደረጉት ጨዋታ በአርነ ስሎት አማካኝነት ኑኔዝ ፍጹም ቅጣት ምት ከመታው እና ከሳተ በኋላ በወቅቱ ስለ ጨዋታው ከነበሩት ነገሮች በላይ ይህም ነገር አነጋጋሪ ስለነበር ያንን አስመልክቶ ከጨዋታው በኋላ የሰራሁት አጭር ዝግጅት ነበር፣ ብዙ እንደም ታይቶ የነበረው እና ዛሬም በኑኔዝ ጉዳይ ተመልሻለሁ። ቀስም ለማመስገንም የሚከብድ ተጫዋች ነው ብዬ ተናግሬያለሁ ከዚህ በፊት እና ስለ ኑኔዝ እንደዚሁም ከፎርላን ጋር ከዲያጎ ፎርላን ጋር መነሻ አድርጌ የሚከተለውን ሀሳብ እናገራል። ዳርዊ ኑኔዝ የሀገሩ ልጅ የዲያጎ ፎርላንን ታሪክ ተጋርቷል። ኑኔዝ በፖርቱጋሉ ክለብ ቤኔፊካ፣ ፎርላን በስፔኑ ቪያሪያል ድንቅ ቆይታ ነበራቸው። ዲያጎ ፎርላን እንደምናስታውሰው በዛን ዘመን በሱ ዘመን ከነበሩ ትልልቅ ኮከብ ተጫዋቾች ጋር ተፎካክሮ በአውሮፓ ሊጎች ከፍተኛ ኮከብ አግቢ የሆነው የፒፒቲቹን አሸናፊ የሆነበት ጊዜ ነበረ። ለአንድ አውሮፓያን አቆጣጠር ባለ ሰላሳት ፖሊሲዎች ሰባት አካባቢ በሁለት ሺ አጋማሽ አካባቢ ይህንን ነገር ሲያሳካ ተመልክተናል። ለቪያሪያን እየተጫወተ በነበረበት ሰት ይሄ ራጋ የተጫዋች ዳርዊን ኑኔዝ ደግሞ በሀያ ሀያ ሁለት ወደ ሊቨርፑል ከመምጣቱ በፊት በቤኔፊካ ድንቅ እንቅስቃሴ ሲያሳይ ሀያ አራት ጎልም አካባቢ አስቆጥሮ ሊጉ ከፍተኛ ጎል አስቆጣሪ ሲሆን ፍጥነቱ፣ ተክለ ሰውነቱ ለአንድ አጥቂ የተሰጠው ነገር መኖሩ፣ በተለይም ደግሞ የዘጠኝ ቁጥር አጥቂዎች እየጠፉ ባሉበት ሰዓት የመጣ አጥቂ ነው ዳርዊን ኑኔዝ። በሊቨርፑል እንኳን ብንመለከት የቶሬስ የሱዋሬዝ አይነት ዘጠኝ ቁጥር አጥቂዎች ቀደም ባለውን ጊዜም ወደኋላ ስንመለስ እንደ ሮቢ ፎለር ያለው አይነት አጥቂ ነበረው ሊቨርፑል እንደምናስታውሰው ና ይሄ በሆነበት ሁኔታ ነው እንግዲህ ወደ ሊቨርፑል የመጣው ና ከኑኔዝ በጣም ብዙ ነገሮች ኤክስፔክቴሽኖች ነበሩ በተለይ ና በትክክልም የዘጠኝ ቁጥር አጥቂ ነበረ ወደ ሊቨርፑል የመጣው ነገር ግን አሁን ማነሳቸው ጉዳዮች ይኖሩኛል ለምን ኑኔዝ እዚህ ሁኔታ ላይ ደረሰ የሚለውን ና ሊቨርፑል ከኑኔዝ ኑኔዝም ከሊቨርፑል ብዙ ነገር አላጣም ባይነኝ የልጁ የአእምሮ አለመረጋጋትም ምናልባት በስሎት ይስተካከል ይሆናል። ደግሞ በወሳኝ ጨዋታ ለሊቨርፑል የደረሰለትንም ማስታወስ ያስፈልጋል። የሳውዝሃምተኑ ጨዋታ ለአብነት ከጠቀስን ለሳላ በአርሰናል ጨዋታ ያቀበለውን አይነት አስደናቂ ወደ ጎልነት የተቀየሩ ኳሶችን ከተመለከትን ወደ ኋላ ተመልሶ እንደ ቡድን በጋራ ሲከላከል የምናየውን ኑኔዝ መርሳት የለብንም። እንደ እኔ አንድ የውድድር አመት እድል በስሎት ስር ተሰጥቶት በሊቨርፑል ቢቆይ ይመኛለሁ። ስሎት በመጡ ጊዜ እንደ ሪያን ራቨንበርክ የመሰለውን ተጫዋች ቀይሮ በዘንድሮ አመት ምን አይነት ውጤት እንዳመጡ አይተናል። ከስምንት ቁጥር ለስድስት ቁጥር አምጥተውት ነገር ግን ኑኔዝ ትንሽ እዛ በፊት መስመር አካባቢም የጨዋታ ቅርጽ ለውጥ ያስፈልገዋል ብዬ ከማስባቸው ሰዎች አንዱ ኔ ነኝ የራሱ የሆኑ ራሱ ላይ ችግሮች ቢኖርበትም ይህ ተጫዋች በሊቨርፑል አጫዋወትም ለሱ ይዛን ያህል የሚመቸው ነው ብዬ አላስብም። አንደኛ የስነ ልቦና ጉዳይ አለ። በትልቁ የሚነሳው ነገርና ስራዎች ይፈልጋል። የአሰልጣኝ ይገዛ ይፈልጋል። ስሎት የመጀመሪያ ዓመታቸው ነው። በቀጣይ አመት ምናልባት በክሎፕ ስር ያልተስተካከሉት የኑኔዝ ነገሮች በአርነ ስሎት ስር ሊስተካከሉ ይችላሉ ብያለሁ። አሰልጣኙ ተጫዋችን ችሉ ወደ አልታየ ነገር ሊያመጡ እንደሚችሉ በዘንድሮ አመት በተጫዋቾች ላይ በተለይም ደግሞ እንደነ ሪያን ግራመንበርክ በመሳሰሉ ተጫዋቾች ላይ ስለተመለከት ይሄ ነገር ቢሰጠው ከሚሉት ውስጥ ነኝ። በአሁኑ የሊቨርፑል አጫወት ከመስመር እየተነሳ ማጥቃት ቢችል ለአርነ ስሎት ቡድን ጥሩ ይሆናል ብዬ አስባለሁ። ራሱንም ለፉክክር ያዘጋጃል ብዬ አስባለሁ። እንደ ሮጀርስ ዘመን ሊቨርፑል በሚከተለው አራቱ ለሶስት አንድ አስተላለፍ ቢሆን ኖሮ በእርግጥ ስሎትም አራቱ ለሶስት አንድ ይጠቀማሉ ግን ሳቸው ይለያል። አራት ሁለት ሶስት አንድ ቢሆኑ በጨዋታ እንቅስቃሴ ውስጥ አራት ሶስት ሶስት ሲሆን የምንመለከትበት ሁኔታ ስላለ በጣም የተለየ ነው። እዛ ውስጥ አልደምረውም ኑኔዝ ሷሬ ሶስት አመት ቆይቶ ለሊቨርፑል ያስቆጠረውን ሰማኒያ ሁለት ጎል ወይም ቶሪስ አራት አመት ቆይቶ በሊቨርፑል ያስቆጠረውን ሰማኒያ አንድ ጎል ኑኔዝ በሁለት አመት ያስቆጥረው ነበር። አሁን ያልኳቸው ነገሮች ቢኖሩ ኖሮ የዘመነ ክሎፕ እና ስሎት ጨዋታ ግን ፖቴንሻል ብቻ ሳይሆን የአእምሮ ንቁነትን የቡድን ስራን ከግላዊ ላይ ብቃት ጋር በጣም ይጠይቃል። እግር ኳስ አሁን ብዙ ነገሮች ኤሌመንቶች ውስጥ ያካተተ ነው ከባለፉት ጊዜያትም እና ኑኔዝ ገና በሀያ ሀያ ሁለት ክረምት ወደ ሊቨርፑል እንደመጣ ጥሩ ተንቀሳቀሰ ጎል እያገባ ከኮሚኒቲ ሺልድ ጨዋታ ጀምሮ በመልካም ሁኔታ ቢጀምርም ከዌስታም ጋር በነበረው የፕሪሚየር ሊጉ የመጀመሪያ ሳምንታት ጅማሮ በክሪስታል ፓላሱ ጨዋታ በፓላሱ ተጫዋች ጆዋኪም አንደርሰን ለፀብ ማነሳሳት እል ውስጥ ገብቶ የማታሬዚ እና ዚዳንን ግጭት በሚያስታውሰን ሁኔታ በቴስታ ተማቱ ቀጥታ ቀይ ካርድ በማየቱ ገና የዛን አመት ፕሪሚየር ሊግ ከመጀመሩ ቀይ ካርድ አይቶ ሶስት ጨዋታ ካርድ አይቶ በመቀጣቱ ከዛ በኋላ በራስ መተማመኑ ቀስ በቀስ እየቀነሰ በተለይም ጎልፊዝት በተደጋጋሚ ስለሳተው እያሰበ በዚህም የእንግሊዝ ሚዲያዎች የሚጽፉትን የሚናገሩትን በደጋፊ ፋይ በጣም የሚናደግበትን በማሰብ ለቀጣይ ጨዋታዎች አእምሮውን ዝግጁ ባለማድረግ አሁን ለደረሰበት የስነ ልቦና ቀውስ ኑኔዝ ደርሷል፣ ያለውን አስደናቂ አቅምና ችሎታ አጥቷል ብዬ ነው የማስበው። ኑኔዝ ከተቀየረም ስሎት ነው ሊቀየር የሚችለው የሚል እምነት አለኝ። እኔ ወደ ሌላ ክለብ ስለተሸጋገረ የእግር ኳስ ህይወቱ ይጎመራል ይደምቃል። የሊቨርፑል ያጫዎች ችግር ወይም ደግሞ ሊቨርፑል ለሱ የማይሆኑ ክለብ ስለሆነ አይደለም። ልጁ በራሱ ላይ መስራት የሚገባው ነገር አለ። በአሰልጣኝ ሊሰራለት የሚገባ ነገር አለ። ክለቡ የእሱን ጉዳይ ትዕግስተኛ ሆኖ ሊያስተካክሉ የሚገባው ነገር ስላለ እነዚህ ነገሮች ከተስተካከሉ ልጁ በሊቨርፑል ነው ከእግር ኳስ ካርታ መድመቅ ባለበት ደረጃ ሳይደምቅ እንዳይጠፋ ለመሆን፣ ሊቨርፑል ለእኔ ትክክለኛ የኑኔዝ ቦታ ነው ብዬ ነው የማስበው። ይህ ከሆነ ደግሞ ኑኔዝ የእውነት ሊያግዘው ና ይህ ከሆነ ደግሞ ኑኔዝ የምንናፍቀው ብቃቱን እናያለን ማለት ነው ገበያ ላይ ጆታ ሊተካ ና ከሳላና ካክፖ ጋር ሊጣመር የሚችል የዘጠኝ ቁጥር አጥቂ መፈለግ ተገቢ ቢሆንም ዳርዊንም እንደ አማራጭ መያዝ አለበት በሊቨርፑል በተለይ አሁን ላይ ጁሊያን አልቫሬዝ ላውታሮ ማርቲኔዝ አይነት ተጫዋች ቀደም ባለው ጊዜ ደግሞ እንደ ቶሬስ እና ሲያሬዝ ያለ ተጫዋች ካጠገቡ ከተጫወተ ና በእነሱ ደረጃም ባይሆን ለአጥቂዎች የጉድድል በመፍጠር ና ራሱን በማስቆጠር እንደሚታወቀው እዛው ሊቨርፑል ሲጫወት የነበረው ኔዘርላንድ ደርክ ካይት አይነት ታታሪ አጥቂ ተጫዋቾች ሊቨርፑል ካዛወረ ኑኔዝ ነጻ ሆኖ ጎል ያስቆጠር ይችላል ራሱ እድል አግኝቶ የሚሰታቸውንና የጎል አግዳሚና ቋሚ መጥተው የሚወጡ ኳሶችን ደግሞ በመረጋጋት ለማስቆጠር ስነ ልቦናው ላይ እስሎት ትኩረት ሰጥቶ መስራት አለበት ብዬ አስባለሁ ለእኔ የአርን ስሎት ከፍተኛ ገዛ ያስፈልጋል ለዚህም ደግሞ ማድረግ ይችላል እንድል ደግሞ አሰልጣኙ ያደረገኝ በዚህ አመት ሪያን ግራቨንበርክ በስምንት ቁጥር ሚና መጫወት ሳይችል ቀርቶ አይደለም ነገር ግን ትክክለኛ ተፈጥሮ ቦታው ለእኔ በቃ ትክክለኛው ቦታው ቢሆን ነው እንደዚህ የደመቀው ብዬ ነው ማስበው፣ እና በስድስት ቁጥር ቦታ አምጥቶታል። በእርግጥ ኑኒዝም የሚቀየርባቸው መልካም አጋጣሚዎች ያስፈልጉ ይሆናል። አሁን ሊቨርፑል የስድስት ቁጥር ተጫዋች አለማግኘቱ ነው ሪያን ክራቨንበርክን በእግር ኳስ ህይወቱ፣ ደማቅ ህይወቱ ጊዜ እንዲያሳልፍ ያደረገው። ለኑኒዝ እንደዚህ አይነት ተርኒንግ ፖይንቶች ያስፈልጉ ይችላሉ። አሁን የሊቨርፑል የአጥቂ ክፍል ሞር ነጻ እየሆነ ነው የሚሄድ። አሁን ሳላ ሁለት አመት ቢፈርምም ሲኒየር ተጫዋች ነው። ከአመት አመት ደግሞ የሆነ የሆነ ነገር እየቀነሰ ነው የሚመጣው። ዘንድሮ አመት በእርግ ጎል በማስቆጠርም በአሲስትም ጥሩ ፒኩ ላይ የሚገኝ ተጫዋች ነው። በሰላሳ አምስት ዓመቱ ልክ እንደ ሊዮኔል ሜሲ በቃቱ የተጫወተው የመጨረሻ ፒኩ ላይ የተጫወተው ወርልድ ካፕ ድረስ ነው ብዬ አስባለሁ። ያ ቢሆንም ሊቨርፑል ተጨማሪ ኃይል ያስፈልገዋል። ጋክፖ እና ዲያስ በተመሳሳይ ቦታ ከመስመር እየተነሱ የሚጫወቱ ተጫዋቾች ናቸው። በትክክልም ለፊት መስመር እንኳን እናጫውተው ቢባል ሎኒያዝ ነው የሚጫወተው። ነገር ግን አንድ አጋዥ አጥቂ፣ ቅድም እንደጠቀስኩ እዛ ቦታ ላይ እስሎት ቢጨምሩ

ተጨማሪ አማራጮች እንደሚያስፈልጉ አሁን ሪያን ግራቨንበርግ ቢጎዳ ሊቨርፑል የለውም፣ እንደዚህ አይነት የማይነገሩ ተጫዋቾች ቫንዳይክ ቢጎዳ አትሊስት ከኢብራሂማ ኮናቴ ጋር ተጣምሮ እንደዚሁም በሮበርትሰን እና በአርኖልድ ቦታ ተጫዋቾች ሊቨርፑል ማምጣት ስለሚገባ በተለይ በአሁኑ ክረምት የተጫዋቾች ዝውውር መስኮት ሊቨርፑል ሶስት አራት ተጫዋች ቦታ ላይ ክፍተት መሙላት አለበት እና ይህ ስለሆነ የፊት መስመሩን እየነቀለ ሌላ ደግሞ ተጨማሪ ነገር ማድረግ አለበት ብዬ እኔ አላስብም። አጥቂ ያስፈልገዋል። አዎ አንድ ለሪያን ግራቨርበርግ ተተኪ ያስፈልጋል አዎ ለሮበርሰን ለሳላ ለቫንዳ እና ለኮናቲ ለሁለቱ ሽፋን የሚሰጥ ያስፈልጋል አዎ እነዚህ አስማሙናል ነገር ግን ያን ሳላ ብቻ ስለፈረመ ፊት መስመሩ ላይ ያለው ነገር ስለማይስተካከል ወይም ደግሞ ዲያዝ እና ጋክፖ ጉዳት አለ። የተጫዋታ ሊቨርፑል በተለ- ሶስት አራት የዋንጫ ውድድሮች ላይ ነው የሚሳተፈው። ፕሪሚየር ሊጉ በቀጣይ ጊዜ ታየት ይሆናል። ሲቲ ሊያንሰራራ እየሞከረ ነው። በቀጣይ የሚመጣው ነገር አይታወቅም እና ለስሎት ብዙ ቻሌንጅ የሚያደርጋቸው ነገሮች ስለሚመጣ ያለውን ነገር ተጠቅሞ አትሊስት አንድ አመት ማየት የመጨረሻስ። ሊቨርፑል ኑኔዝን በተለያየ መንገድ ሞክሮታል አልሞከረውም? ያዚ አንድ አመት ሳይሰጠው እንዲሸጠው አልፈልግም እና ይሄ የእኔ ሀሳብ ነው። ልጁ ላይ የማያቸው መስተካከል የሚችሉ ነገሮች ጥሩ